መሰለህ አይደለም ዳር እዚህ ዶክተር ደግሞ እንደ እንትና ተምሮበታል። እዚህ ትምህርት ቤቱ ዛ አይደለ ነው፣ ቤት ነው፣ ትልቅ ነው። እና እንደዛ ነው የምልህ። አሁን ምን መሰለህ እዚህ ስትኖር ውሃም አለ። ባለቤት ናቸው በዋናነት

ሶስት መቶ ብር ድረስ ይላል። አንተ ብቻ ዝም ብለህ ለኔ አንድ ሁለት ሺህ ብር ሰጠኝ እኔ እሱን እንድነግርልህ በዚህ ሁለት አመት ውስጥ እኔ በሁለት አመት በዚህ ሶስት አመት ውስጥ መብራት